ሰላም ጤና ይስጥል ቤተሰብ እንዴት ናቸው? ሁሉ ሰላም አለውኝ? እኔ እግዚአብሔር ይመስገን ከኔ ጋር ሁሉ መልካም። ቤተሰብ ያላችሁበት ሰላማችሁ ብዝት ይበል። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክና ሰብስክራይብ ሼር እያደረጋችሁ አበረታት ቤተሰብ። ዛሬ ይዤላችሁ የመጣሁት ቪዲዮ በጣም ነው የሚያስቀው። የምር ቁም ነገር ነው ግን፣ ቁም ነገርም ሆኖ የሚያስቅ ነገር አለ ንግግሯ ላይ። ሀቢባ ማለት ነው ህጉን ገለባበጡት አለች ህጉን ገለባበጡ ስትል በህይወታቸው ላይ ትዳር ውስጥ ሆኖ ወንዱ ልጅ ቤት ውስጥ አርሲገው አስቀምጦ ሴቷ እየወጣች እየሰራኝ ትመጣለች። በቃ ንፋስ እንዳይመጠው ምናምን ስትል እንዴት እንደሳቅሁኝ ማለት ነው። እና ከዛ እሷ እሷ እየሰራች እሱ ቤት ቁጭ ብሎ እሱ ያምራል። ያኔ ሰውነቱ ያምርበታል ቁጭ ስላለ። እሷ ግን እየወጣች ከስራ ብዛት አንጻር የሆነ ሰውነቷ ምናምን ይገረጣል። ከዛ ስትገረጣ ሰውነቷ ምናምን ድድሮ አመልኳ ሳይኖር ሲቀር እሷን ትቶ ወደ ደህና ዋጋ ይዞራል። እንደዚህ ሲያደርጋል እንዲክኝ ሁኝ አለትላለች። ያለ ግን በነገራችን ላይ ይሄ ነገር እኮ እየቀለደችም እያወር ብታወረው ቁም ነገረኝ ነው። እዚህ ጋር ህይወት እየጋራ ነው ማለት ነው ሴትም ሆነ ወንዱም መጎዳት የለበትም። ማነው ቁጭ ማለት የለባቸው፣ መስራት አለባቸው። ግን ደግሞ እዚህ ጋር መስራት አለባቸው። ስ አብዛኝ ኃላፊነት የሚወስድው ግን ማን ነው እዚህ ጋር? እስኪ እንደ ማነው ንገሩኝ፣ እስኪ በኮሜንት ንገሩኝ የምር። እና እዚህ ጋ አሁን ትዳላይ ስንንር ሴት ልጅ ማለት ልጅ ልጅ መውለድ አለ ምን አለ ያን ጊዜ ተሰማሪው ሰሪው ከውጭ ማን ይሆናል? ወንዱ ብቻ ይሆናል ማለት ነው። ምክንያቱም ልጅ የዛመች ማቶ ጣምን አትልም። ብቻ እንደው እግዚአብሔር ብቻ ተሳስበን እንድናድር ያድርገን ፈጣሪ። እሱም እሷን ገዝቻ ያድራለሁ፣ እሷም ደግሞ እሱን ገዝቻ ያድራለሁ ከመባበል ፈጣሪ ተሳስበን የምናድር ትዳሪ ስጠን ነው ማለት ነው። እና ሴቶችን ብኮኑ እራሳችሁን ራሳቸውን ጠብቁ። ለምን ተብሎ ነው እሱን አሽገሽ የምትሰሪው? እሱን አሽጎ ቤት ውስጥ ቁጭ አድርጎ እየሰራሽ የምታዋመጩ ሴቶች ለምን? እንደዛ መሆን የለበትም ማለት ነው። እና ቤተሰብ እስኪ የሀቢባን ቪዲዮ አይተን ተመልሰን መጣለን። ላይክ እና ሰብስክራይብ፣ ሼር እያደረጋችሁ ይም ቪዲዮ ስትከታተሉ ቤተሰብ እሱ ብዬ እንዲያርጌ ብትቅትል ህር ድብን ትላለች። ኢኮኖሚ ህጉን ገለባበጡት የአሁኑ የዘመኑ ሴቶች፣ ባል ከማጣት ይሁን ምን አላቅም፣ የሃይማኖትም ይሁን የምንም ህግን ገለበጡት። እና እኛ እናስተዳድር፣ እኛ አባወራ እንሁን፣ እኛ ከላይ እንሁን፣ እኛ የበላይ እንሁን፣ እኛ ወንዱ ይቀመጥ፣ ፀሐይ አይንካው፣ የሰው ፊት አይግረፈው፣ ፀሐይ እንዳይነካው ቆዳው ማዲያት እንዳይወጣ እቤት ሽሽግ ብሎ ይቀመጥልን ብለው እቤት ሽሽግ አርገው ደብቀው እነሱ ናቸው ወጥተው ከዓለም ጋር ተፋይተው ለፍተው ይዘው የሚመጡት ገንዘብ አምጥተው ሸሽገው ላስቀመጡት ባል፣ ከዛ ተሸሽጎ ሲቀለብ የነበረው ባል ይፋፋና እሷ ታስጠላዋለች። ለምን እሷ እሱን ለማስተዳደር እየለፋች ገርጥታለች፣ ጉልበቱ አልቋል፣ ገርጥታለች። ታስጠላውና ፍሬሽን ይፈልጋል። ያኔ ተቃጠልኩ፣ አበድኩ። እኔ ለሱ ብዬ እንዲውኝ እኔ ለሱ ብዬ እኔ ለሱ ብዬ ሁለት ስራ እየሰራው እኔ ለሱ ብዬ እንዲያርጌ

ልጅ እስካላመጣች ድረስ መስራት አለባት። እያቅሟን መስራት አለባት። እሱ መስራት አለበት ማለት ነው። ህይወት ተረዳድቶ ነው። ካልተጋገዙ ዛሬ ከባድ ነው የሚሆነው ማለት ነው። እና እንደዚህ ብዬ አስባለው። ቤተሰብ አው መጀመሪያ ላይ ፍግት ብላ ተሰራለይ ምን ትላለች እሱ ቤት ቁጭ ብሎ ከዛ እንደገና እሷ እሱ ምር ብሎበት ተቀምጦ እንደገና ደግሞ እያወቀችው ይሄ እኮ እራሷን እየጣለች ከሰራች በኋላ እንደሚተዋት እርግጠኛ ሆና ማወቅ አለባችሁ ማለት ነው። ስራም ስንሰራ ህይወትም ስንመሰርት ምንም ስንል እራሳችን እየጠበቀን መስራት አለብን። ህይወታችን ላይም በቃ ሁሉም ነገር ላይ ራሳችን አጠብቆ ብሎ የሚያግደን ነገር አይኖርምና ራሳችን እየጠበቀን መስራት አለብን ማለት ነው። እንደዚህ እሱ ጣላኝ ድረስ እሱ ስቲቶ ድረስ ራሴ መጣል የለብኝም። ይህን እነግራቸኋለሁ። ሁላችሁም ሴቶች ብከሆኑ ራሳችሁን መጣል የለባችሁም። አግብቻለሁ ትዳር ይዤ ያለው አንድ አንዳንድ አባባል አሁን ከዚህ በኋላ ትዳር ይዤ ያለው ትዳር ትዳር ነው ምለው ብለው ራሳቸውን ይጥላሉ። ኖ ነው እንደዛ መሆን የለበት። ምንም እንኳ ትዳር ቢሆን ቤቴን አዳጎድ ቤቴን ስራዬን እሰራለሁ በስነስርዓት እሱም መስራት አለበት እኔ መስራት አለብኝ ማለት ነው ግን እዚህ ጋር ራሴን እየጠበቅኩኝ ነው የምሰራው እሱም ራሱን ጠብቋል፣ ም ራሴን ጠብቅ መስራት አለብን እላለሁ። ሴቶች ራሳችሁን አትጥሉ፣ አትጣሉ ነው አመላችሁ ቤተሰብ የዛሬ ቪዲዮ አጭር ናት። ይህን ምስል ላይክና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።